አፋልጉን የምታፋልጉን እናንተ ደጋግ ኢትዮጵያውያንና ኤርትራውያን በተለይ በተለይ በአሜሪካ ሜርላንድ የምትገኙ እህት ወንድሞቻችንን ይመለከታል። የዛሬው የአፋልጉን እንግዳዬ ከቤሩት ሊባኖስ ሰላማዊት ምትኩ ተስፋዬ የምትባል አባቷን ለ20 ዓመት ያላየችው እናቷ የሌለች ትውልዷ አቃቂ ቃሊቲ ሲሆን እንግዲህ በስደት ሊባኖስ በምትኖርበት ጊዜ እንግዲህ ለ13 ዓመት እህትና ወንድሞች አባቷ እንደወለደላት ይሰማለች ። እህቷ ደግሞ መቅደስ ምትኩ ተስፋ የምትባል ሜርላንድ እንደምትኖር መረጃ ደርሷታልና በዚህ የአባቷና የእህቷ ፎቶ እንግዲህ እባካችሁ እናንተ ደጋግ ኢትዮጵያውያን እና ኤርትራውያን በአሜሪካ ሜርላንድ ያላችሁ ይህንን መረጃ በመያዝ በማፈላለግ እና በማገናኘት ቸርወሬ እንድታሰሟት እንሆ ወደ እናንተ መረጃውን እናደርሳለን። እንደማታሳፍሩንም እናምናለን። መልካም ቆይታ ተመኘን። መረጃውን እንሆ ብለናል። እኔ ያው የምፈልገው እህቴን የአባቴን ልጅ ነው። እኔ ስሜ ሰላማዊት ምትኩ ተስፋዬ ይባላለሁ ተወልጄ ያደግኩት አቃቂ ቃሊቲ ክፍለ ከተማ ነው አባቴን ከዛሬ ሀያ ዓመት በፊት ነው ያየሁት ከዛ በኋላ ድምፁንም ሰምቼም አላቅም የሞት ይኖርም ማውቀው ነገር የለም እህቴን ደግሞ አይቻት አላቅም ግን እህትም ወንድምን እንዳለኝ ኢንፎርሜሽን ደርሶኛል ፎቶም ተልኮልኛል እና የምትኖረውም አሜሪካ ሜሪላንድ የሚባል ስቴት እንደምትኖር ተነግሮኛል። እኔ የምኖረው አሁን ቤሩት ሊባኖስ ነው። ያው እኔ እሷን ባገኝ ስለ አባቴ ኢንፎርሜሽን ትሰጠኛለች፣ አባቴ ያለበትን ነገር ትነግረኛለች ብዬ ስላሰብኩ ነው። እኔ ያው ከነሱ ምንም ነገር አልፈልግም፣ ግን በቃ እህት እንዳላት እኔም አይዞሽ ባይ እህት ዘመድ ወገን እንዳለኝ እንዲሰማኝ ስለምፈልግ ነው። እህቴን አፋልጉኝ። አመሰግናለሁኝ። እንግዲህ እንዳያችሁትና እንደተመለከታችሁት ይመስላል። ያው ድር ቢተባበር አንበሳ ያስር አይደለ? በመተጋገዝ የተጠፋፉትን እናገናኝ፣ እንባቸውን እናብስ፣ የህይወት ጥያቄያቸውን እንመልስ። ሰላም ለእናንተ።